አርቲስት ሄለን በርሄን ያፈቀርኩበት አጋጣሚ እውነት እንነጋገር ከተባለ በኔ እድሜ የነበረ ማንኛውም ወንድ ከሄለን በርሄ ሙዚቃ እኩል ሰውነቷንም እንዴት ፈዘን እንመለከተው እንደነበር ማንም የማይክደው የአደባባይ ሀቅ ነበር። ለምሳሌ ያህል ታስፈልገኛለ የሚለው ሙዚቃ የምር ከልቤ ነበር። የሆነ ነገር እስከሚሰማኝ ድረስ የማዳምጠው ከሙዚቃው እኩል ደግሞ ክሊፑን አፌን ከፍቼ ነበር የማየው ያኔ ነበር ባይን ፍቅር ጠብ ያልኩት እሷ የቀረበችበት የመዝናኛ ፕሮግራም ሁሉ ምንም ሳይቀረኝ እከታተል ነበር እሷ ደግሞ ለክፋት አውቃ እስኪመስል ድረስ ልቤን ልቤን የሚስብ አለባበስ ለብሳ ነበር በቀረበችበት አጋጣሚ ሁሉ የማያት ውሃ ነበር እያሳሳቀ ይዞ የሚሄደው ለእኔ ደግሞ ፍቅር ሆነና ቀስ አድርጎ ይዞኝ ሄደ የመኝታ ክፍሌ ግድግዳ ቀስ በቀስ በሄለን ፎቶች መምላት ጀመረ ሙዚቋን እያዳመጥኩኝ ድንገት አብሮኝ የሚያዳምጥ ጓደኛ ከአጠገቤ ካለ ፍቅረኛዬን የተመኛት ስለሚመስለኝ አምርሬ ጠላው ነበር እያለ እያለ ባስ እያለ ሄደና ፍቅሯ እያሳብደኝ ጀመር እኔ ከምሬ እኔ ከምሬ ነው ያፈቀርኳት ምክንያቱ ደግሞ ፍቅር ግዴታ ያፈቀርነውን ሰው መልሶ ሲያፈቅረን ማፍቀር ብቻ ሳይሆን እንዲሁ በልባችን ያለን ሰው ከልብ ማፍቀርንም ስለሚጨምር ብቻ ይባባባለች ብዙ ስለማይረዳኝ አበደ ማለት ቀላል ሆነና በሄለን ምክንያት አበደ ተባልኩኝ እየቆየ ሲሄድ ቤተሰቤን እያስቸገርኩ እንደመጣው ገባኝ ከዛ በቃ ቀጥታ ወደ ቸርች ነበር የሄድኩት እናም በጊዜ ነበሩ የሃይማኖት አባቴ ላመሰግናቸው ወዳለ በዚህ አጋጣሚ ቀስ በቀስ ከነበርኩበት ህመም አወጡኝ አንድ ወንድሜ ቬሮኒካን አፈቀርኳት አበድኩልሽ እያለ ቲክቶክ ላይ ሲያለቅስ አይቸው እኔም ይህንን ታሪኬ ላጋራችሁ ወደድኩኝ አሁን ላይ እኔ አግብቻለሁ። የአንድ ሴት ልጅም አባት ነኝ። ታዲያ የሚገርመው ግን የሚስቴ ስም ሄለን መሆኑ ነው። ማስታወሻነቱ እንደ እኔ በአይን ፍቅር ለተቸገሩ ይሁንልኝ። ፍቅር ቲቪዎች በርቱልኝ፣ ወዳችኋለሁ። እኛም እንወዳችኋለን። በጣም ደስ የሚል ታሪክ ነው። ያው ሰሞኑን አርቲስቶች በዛ፣ የአርቲስቶች ታሪክ በዛ እያለ ነው። ደስ ብሎናል። ያው እኛ ምርጫ አድርጋችሁ ለእነሱ ለምታደርሱ በእኛ በኩል፣ እስቲ ስለዚህ ምን እናንሳ፣ ታዋቂ ከሆኑ ሰዎች ጋር በፍቅር ወደቃችሁ ሰዎች ካላችሁ ምናልባት ብዙ ታሪኮች ሊኖሩ ይችላሉ እና አንዳንድ የሚያስቁ ገጠመኞችም ይኖራሉ። ደግሞ በዚሁም ልክ በጣም ፍቅራቸው ከመጠን በላይ ሆኖ እሱን ካላገኘው እሷን ካላገኘው ብለው ራሳቸው ላይ ጉዳት የሚያደርሱ ሰዎች ብዙ ናቸው ያሉት አሁን። በጣም ብዙ ማስታውሳቸው ታሪኮች አሉ። ለምሳሌ ከቴዲ አፍሮ ጋር የተያያዙ ታሪኮች ማስታወሳው አለ። ኢቨን መጽሔት ላይ ሁላ ያነበብኩት ታሪክ አለ ነበር እና እንዴት ነው እንደዚህ አይነት ታዋቂ የምንላቸው ምናልባትም እኛ መኖራችንን የማያውቁም ኤግዚስት እንደምናደርግ የማያውቁ ሰዎች ጋር ፍቅር ሲዘን በምን መልኩ ነው ራሳችንን ትሪት ማድረግ ያለብን የሚለውን የተወሰነ እንወያይበት እና አንዳንድ ጊዜ አገር ውስጥ ብቻ አይደለም። ከሀገር ውስጥ ከምናውቀው ብቻ ሳይሆን በጣም ሆሊውድ ሴሌብሪቲዎች ሊሆኑ ይችላሉ። ኳስ ተጫዋች ሊሆን ይችላል። ሙዚቀኛ በጣም ከኛ እንትን ከኛ ሌቭል ራቅ ያሉ ማለት ነው። ወይም ደግሞ እኛ ከምንኖርበት አካባቢ ወይም ደግሞ ካለንበት ደረጃም ራቅ ያሉ ሰዎችን እንወዳለን፣ ስራቸውን ስለምናደንቅ። ከዛ ደግሞ ማድነቅ ወደ ፍቅር ይቀየራል። አንዳንዴ ኢንተርቪው በጣም መከታተል እንጀምራለን ፖስተሮች እንደውም አሁን ምናልባት እንትን ስክሪን ሴቨር ምናምን ማድረግ ነው እንጂ እንደ ድሮ መኝታቤት ምናምን አልለጥፉም አይደል? ፎቶ ያው ይኖረን እንደዛ የሚያደረግ ሰው ብቻ ግን፣ በብዙ መንገድ ፍቅራችንን ቲሸርት ቲሸርት የሚያሰሩ ሰዎች ነበሩ፣ እና በብዙ መንገድ ፍቅራችንን ለመግለጽ እንሞክራለን። ግን እኒሄ ነገር ስሜታችን መገደብ ካልቻለን ራሳችን ከምንቆጣጠረው በላይ ይሆንና ልክ ወንድማችን እንደነገረን አበደ ወደ መባል ደግሞ ጎሽ ጎሽ ሲሉን ይብስ ብላል እየባሰ ብንሄደው ሄደው፣ እሷ ኮ የእንትና አፍቃዴ ናት፣ እንዲ የእሷ ዘፈን ከተከፈተ አይነት ስም ይወጣልንና፣ ከዛ ሰዎቹ የሚጨምሩት እኛም ጋር ያለው ስሜት ተደምሮ ራሳችንን እስከ መሳት ማለት፣ ያው አበደን የተባለው አይደለም እንደሱ አይነት ስሜቶች አበደ ስንል እንዴት ነው እራሱን መቆጣጠር የሚያቀተው ደረጃ ላይ ደረሰ ለማለት ነው። አሁን እንደላከልን ከሆነ አጠገቤ እኔ የማዳምጠውን ዘፈን ጓደኛ አብሮኝ እሷን ዘፈን ሲያዳምጥ በጣም ነበር ምጠለው ላይ ፍቅረኛን የወሰደብኝ ያክል ነበር የሚሰማኝ እንዳለው ማለት ነው። እና ብዙ አጋጣሚዎች ይኖራሉ። ግን አንዳንድ ጊዜ እነዚህ የማናገኛቸው ብለን የምናስባቸው ሰዎች ከሆኑ የሆነ የራሳቸውን ኑሮ የሚኖሩ በተለይ ትዳር ውስጥ ያሉ ፍቅረኛ እንዳላቸው የምናውቃቸው ሰዎች ከሆኑ ራሳቸውን መግታት ጥሩ ነገር ነው ማለት መገደብ መቻል አለብን። ግን አንዳንድ ጊዜ እድል አይታወቅም፣ የእድል ነገር እንዴት እንደምትገናኙ የእህል ውሃ ነገር አይታወቅም እና ምናልባት ኮንሰርት ላይ ተገናኝታችሁ እንዲሁ አጋጣሚ በቃ ብዙ አጋጣሚዎች አሉ። ከእነዚህ ታዋቂ ሰዎች ጋር ተገናኝታችሁ እድል ቀንቷችሁ ያው ፍቅራችሁ ከሰመረላችሁ ጥሩ ነገር ነው ግን እንደዚህ ብሎ ደግሞ እየተጃጃሉ የህይወት መስመርን ማበላሸት ልክ አይደለም ብዬ ነው ማስበው። በተለይ የባለስደርና የፍቅር ህይወት ውስጥ ያሉ ሰዎች ከሆኑ በቃ ማቆም የሆነ መውደድ ጥሩ ነገር ነው። ከዛ ስራቸውን ሰፖርት ማድረግ ያው እኛ የምንችለው እንደዛ ነው፣ የሚሰሩት ስራ ላይ ጥሩ አስተያየቶችን መስጠት ምናምን ምናምን እንደዚያ ማድረግ እንችላለን። ግን ፍቅረኛ እንዳላቸው ባል እንዳላቸው ያው ግን በቃ እሱን ወደዋለሁ ምናምን ብሎ መኖር ለእኛ ራሱ ለህይወታችን መዝመራችንን መዝጋት ነው። አሁን እኛ ፍቅረኛ ለመያዝ ምንም ለመያዝ ሀሳቡ ስለማይኖረም ማለት ነው። እና ግን ልክ እንዳልኳችሁ ቀደም ብዬ እነሱ ሲንግል ከሆኑና ፍቅረኛ እየፈለጉ ከሆነ በጣም ብዙ ሰዎች ይኖራሉ፣ ምናልባት እናንተ የምታስቧቸው እና እንደውም ኮመንት ሴክሽን ላይ አስቀምጡልኝ። ምናልባት እንደዚ አይነት ስሜት ውስጥ የሚከቷችሁ ታዋቂ ሰዎች በተለይ ሲንግል ከሆኑ እና አሁን ላይ እየፈለጉ ከሆነ ምናልባት ይህንን ቪዲዮ ሊያዩት ስለሚችሉ በዛውም ያው እንድትገኝ ኮመንት ላይ ስማቸውን እንዲያስቀምጣችሁ ፍቅራችሁን መግለጽ ትችላላችሁ እና እንደዚህ አይነት አጋጣሚዎች ካሉ ሰዎችን አሁን ለዛውም በጣም ጊዜው እኮ የሰለጠነ ነው። ሶሻል ሚዲያ አለ። ኢንስታግራም ላይ ቢኤም ታደርጋላችሁ። ለሮናልዶ መቶ ጊዜ የደወለው ሰውዬ ትዝ ብሎኝ ነው። ይሄ እንኳን ጾታዊ ፍቅር አይደለም፣ ግን ከአድናቆት አንጻር ብዙ ነገሮች ልታደርጉ ትችላላችሁ። በቃ እነሱ ቢሄዱበት የማጠፉ ልክ እንደ ጥላ ማለት ነው ልትሆኑ ትችላላችሁ እና ያው ከፈቀደላችሁ ደግሞ ያው ከተገጣጠማችሁ ፍቅረኛ ልትሆኑ ትችላላችሁ እና ብቻ ግን አንዳንድ ጊዜ በፌመስ ብቻም ሳይሆን ኖርማል በህይወታችንም የማናገኛቸውን ሰዎች በፍቅር አሁን ያለው ነገር አሪፍ ነው አባባሉን ወድጄዋለሁ ማለት የቱ ጋር ነበር መሰላችሁ ፍቅር ግዴታ ያፈቀርነውን ሰው መልሶ ሲያፈቅረን ማፍቀር ብቻ ሳይሆን እንዲሁ በልባችን ያለን ሰው ከልብ ማፍቀርም ስለሚጨምር ነው ያለው አንዳንድ ጊዜ ግዴታ የምናፈቅረውን ሰው መልሶ እስከሚያፈቅረን ድረስ መጠበቅ ላይሆን ይችላል። ፍቅር አሁን እንደውም ከልብ ፍቅር የምንለው ሰው ያ ሰው እንኳን ባይፈልገን መውደድ ነው አይደለ? ግን ደግሞ ህይወት ነው። ስለዚህ መቀጠል አለብን፣ ሳይወደን ቆይ፣ የሆነ እንትን ልጋብዛችሁ፣ አጭር ወግ። እኔ በጣም ወዳለሁ እና የሆነች አጭር ወግ ምን የሚል መሰላችሁ? ዙቤዳ የሚል መጽሐፍ ላይ አልሀምዱሊላሂ ደህና ናት የሚል አንድ አጭር ወግ አለና እሱን ታሪክ አንብቡት ከቻላችሁ። ካልቻላችሁ ደግሞ ዩቲዩብ ላይ ያለላችሁ። ትረካው እና እሱ ታሪክ ምንድን ነው? የአንድ ክፍል ተማሪዎች ሆኖ በጣም ነው የሚወዳት ልጁ፣ ግን በአይን ነው የሚያያት። በቃ ለሁሉም ይሄ ከሴቶች ሁሉ እሷ ናት ውብ ሆና የምትታየው፣ ምናምን። ብዙ በቃ ፍቅር የምትሉት ስሜት አለ እና፣ ግን ትምህርትም ጨርሰው እሷ አገብታ ወልዳ እና ደሴ ላይ ምናምን ነው መቼቱ ማለት ነው ከዛም ጓደኛው ይሄንን የቅርብ ጓደኛው ያውቅ ነበረ። ሄዶ ሲጠይቀው እንዴት ነው ሰላምነ? ሲለው በጣም ጉስቁል ብሏል፣ ሱስ ውስጥ ገብቷል፣ በቃ ራሱም ጥሏል ምናምን። ና ደህና ነው ምናምን እሷስ እንዴት ናት? ሲለው አልሐምዱሊላህ ደህና ናት። ያኛው ፎቅ የእነሱ ፎቅ ነው ብሎ ያሳየዋል። እሱ በቃ ከህይወት መስመር ወጥቷል፣ እና ስቲል ነው ወጉ ላይ እንደሚነግረን ከሆነ እዛ እነሱ ያሉበት የሰሩበት ፎቅ ስር እሱ እቃ ይሸከማል ምናምን ጫት ይቅማል የሆነ በጣም በቃ ድክርት ያለ ኑሮ የምትሉት የለም። ፍቅርን ሰበብ በማድረግ ራስን መጣል ተገቢ አይደለም። ፍቅር ጥሩ ነገር ነው፣ ግን ሊያጀግናችሁ ነው የሚገባው። ፍቅር ሲይዛችሁ እኔ ሰርቼ ተለውጬ እንደዚህ እንደዚህ አድርጌ ብዙ ጊዜ ኢኮኖሚካል የሆነ ነገር ስለሚነሳ አሁን ለምሳሌ ምን አለና በተለይ ወንድ ስትሆኑ ምን ኖሮታ፣ ኖራት አለ ገንዘብ፣ ቁሳቁስ ነገር ይታያል ንብረት ምናምን። ስለዚህ ፍቅር ሲይዛችሁ እኔማ፣ ለዛውም ለምትወዱት ሰው ራሱ የተሻለ ህይወት መመኘት ማለት ነው እኔማ እሷን እንደዚህ ያላኖራትም በቃ ምንም እንኳን አፍሪካ ውስጥ ብትሆኑ አንድ ላቀን የምንለው ኑሮ አለ አደለ። ስለዚህ እሱን በመመኘት ሀይል ፓወር ሊሆናችሁ ነው የሚገባውና እንደዛ የሚወዳችሁ መልሶ የማይወዳችሁም ሰው ቢሆን እስከ ተወሰነ ጊዜ ያስቸግራችሁ ይሆናል። ግን ደግሞ ያንን ነገር መቀነስና መርሳት መቻል አለባችሁ። ህይወታችሁ ውስጥ ሌላ ሰው ማስገባት አለባችሁ። ባይተካም ልክ እንደ መጀመሪያ ፍቅር ማለት ነው። ላትረሱት ትችላላችሁ። አሁን ባለታሪካችን አግብቶ አለዛውም ሄለን የምትባል ያባቷንስም ባናቀው ሄለን የምትባል ሚስትን ያገባው ግን በቃ ህይወት ይቀጥላል። ግዴታ አስራቱን ብሎ ቀጥ ብላ አይቆም ማለት ህይወት ነው። በህይወት አጋጣሚ ደግሞ ፍቅርም አለ፣ ደስታም አለ፣ ሐዘንም አለ። ስሜቶች ናቸው እነዚህ ማለት ነው። ከዛ ስሜቶቻችን ነው ዲቨሎፕ ስናደርጋቸው ወደ ባህሪ ወይም ወደ ልማድ የምንቀይራቸው ማለት ነው። እና ይህ ስሜት መጀመሪያው ላይ እያለ እንደማይሆን ከተሰማችሁ እናንተ ሊያበላሻችሁ የሚችል መስመር ከታያችሁ ያንን ነገር አቁማችሁ ወደ ፓወር ወደ ኃይል ቀይራችሁ ራሳችሁን መለወጥ የተሻለ ነገር ለራሳችሁ እንደሚገባችሁ እየነገራችሁ መቀየር መቻል አለባችሁ። እና በዚህ አጋጣሚ እንግዲህ ታዋቂ ሰዎች ላይ እንደዚህ ሙጥኝ ያላቸው የነበራችሁ ሰዎች ኮመንት ሴክሽን እንዳያስቀምጡልኝ። እኔ ለዛሬ ዚጋ ጨርሳለሁ። እንደዚህ ፏ ያደረገችኝ አሴ ፋሽናት። እንደተለመደው እየደወላችሁ ፏ ማለት ትችላላችሁ። ቻው ቻው ባይ።